ይህ የደስታ ዜና ይሆናል ያሉት አልነበረም። የሚገመት የሚጠበቅም አልነበረም፣ ግን የማይገመተው ሆነ። ከአስራ ሶስት አመታት በኋላ በኢትዮጵያዊቷ አትሌት ቤት የደስታ እልልታ ተሰማ። አበባ አረጋዊ ከ13 አመት በኋላ ፍትህ አግኝታለች የተቀማችውን የሜዳሊያ ወደ ራሷ ወደ ሀገሯ መልሳለች። እንኳን ደስ ያላችሁ፣ እንኳን ደስ አለን። ስለ አበባ አረጋዊ የሰማነውን አዲስ መረጃ ይዘንላችሁ መጥተናል። የአንድ ማይል አዲስ ክብረ ወሰን ተመዝግቧል። አትሌቷ በደስታ ፈንጥዛለች። ለዓለም አትሌቲክስ አዲስ ነገርን አስተዋውቃለች። ስለ አትሌቷ ስለ አዲሱ ክብረ ወሰን የምንነግራችሁ ጉዳይ አለ። ኢትዮጵያ አሁንም በሂውጅን የምትደምቅበት ቀን ታውቋል። በአስር ሺህ ሜትር አዲስ ታሪክ ይጠበቃል። በሪሁ አረጋዊ ሪከርድ ይሰብራል እየተባለ ነው። ስለዚህ ውድድርም በስፋት መረጃ እናጋራችኋለን። ሩድ ቫንስተሮይ እና ሌስተር ሲቲ በይፋ ተለያይተዋል። ይሄም የዛሬው ጉዳያችን ነው። ሁሉ ስፖርቶችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ቤተሰብ መሆን ትችላላችሁ። ወደ መጀመሪያው መረጃችን አለፍን። አበባ አረጋዊ ከአስራ ሶስት አመታት በኋላ የብር ሜዳሊያዋን ማስመለስ ችላለች። በ2012 የለንደን ኦሎምፒክ በ1500 ሜትር ሀገሯን ወክላ የሮጠችው አትሌት አበባ አረጋዊ ከ13 አመታት በኋላ የብር ሜዳሊያ ማግኘቷን አረጋግታለች። ይህ የሆነው በአበረታች ቅመሞች ተጠቃሚነት ምክንያት በተደጋጋሚ ማሻሻያ በተደረገበት ርቀት ላይ ሁለተኛ ደረጃን አግኝታ የነበረችው ሩሲያዊቷ አትሌት አበረታች ቅመም መውሰዷ በመረጋገጡ ሜዳሊያዋን ተነጥቃለች። የዓለም አቀፉ የኦሎምፒክ ስራ አስፈጻሚ ኮሚቴ ባሳለፈው ውሳኔ የእቺ የሩሲያ አትሌት የብር ሜዳሊያውን አግኝታ ነበረ። እሷ ስትነጠቅ ሶስተኛ ደረጃ ላይ ተቀምጣ የነበረችው አበባ አረጋዊ እንድትወስድ ተደርጓል። አሜሪካ ዊቷ ሻሮን ደግሞ የሶስተኝነት ደረጃን ይዛ የሜዳሊያ ሰንጠረዥ ውስጥ ተካታለች። በኦሎምፒክ ታሪክ በአበረታች ቅመም በመጠቀም በርካታ ሯጮች የተገኙበት ውድድር የለንደኑ ውድድር ነው። በ1500 ሜትር ሩጫ ላይ ማለት ነው። በወቅቱ በውድድሩ ከአንደኛ እስከ ዘጠነኛ ደረጃ ይዘው ያጠናቀቁ አትሌቶች ስድስቱ አበረታች ቅመም መጠቀም ቀማቸው ተረጋግጧል። የውድድር እና የሚዲያ ሰንጠለሽ ለሶስተኛ ጊዜ ነው ሲሻሻል፣ አበባ አረጋዊ ወደ ሁለተኛ ደረጃ ከፍ እንድትል ተደርጓል። በወቅቱ ሶስተኛ ወጥታ የነበረችው ማርያም የሱፍ ጀማል ወርቁን መውሰዷ ይታወሳል። በዚህ ውድድር ላይ እንግዲህ አበባ አረጋዊ ባለፈው በፓሪስ ኦሎምፒክ ላይ የነሐስ ሜዳሊያውን በይፋ ስትረከብ ማስተዋላችን ይታወሳል። አሁን ደግሞ ነጥቧ ተሻሽሎላት ሁለተኛ ደረጃን ይዛ እንድታጠናቅቅና የብር ሜዳሊያው የግሏ እንዲሆን ሆኗል። በዚህም ምክንያት የአበባ ቤት ደስታ ገብቷል። እንኳን ደስ ያለሽ፣ እንኳን ደስ ያለን ልንል እንወዳለን። ኢትዮጵያዊቷ አትሌት ይሄንን ድል ካጣጣመች በኋላ ሌላው የተሰማው ዜና የፌዝ ኪፕዮጉን በአንድ ማይል የዓለም ክብረ ወሰንን ያሻሻለችበት ድሏ ነው። የአንድ ማይልን ከአራት ደቂቃ በታች መግባት የናይኪ ፕሮጀክት አካል በሆነ ሩጫ ላይ ኬንያዊቷ አትሌት አዲስ ክብረ ወሰንን ማስመዝገብ ችላለች። በፓሪስ በርካታ አሯሯጮች ነበሩ። በነዛ ታግዛ ባደረገችው ሩጫ አራት ደቂቃ ከ06 ሰከንድ ከ42 ማይክሮ ሰከንድ ነው ውድድሯን ለማጠናቀቅ የወሰደባት ሰዓት። የኦሎምፒክና የዓለም ሻምፒዮኗ አትሌቷ የመጀመሪያዎቹን 400 ሜትሮች የሮጠችበት ደቂቃ ርቀቱን ከአራት ደቂቃ በታች ለማጠናቀቅ የቀረበ ቢሆንም በናይኪ የተቀመጠውን እቅድ ግን ማሳካት አልቻለችም። በአንድ ማይል ያስመዘገበችው ሰዓት አዲስ ክብር ወሰን ቢሆንም በርካታ አሯሯጮች ለብቻዋ ተመደበውላት በሮጠችበት ውድድር ላይ መሆኑ በዓለም አትሌቲክስ ሪከርድ ሆኖ የሚመዘገብ አይደለም። የ31 አመቷ አትሌት ርቀቱን ከአራት ደቂቃ በታች የገባች የመጀመሪያዋ ሴት ለመሆን የጀመረችው ጥረት እንደሚ ቀጥል ነው ከአትሌቷም ይሁን ከውድድሩ አዘጋጆች የተሰማው። እናም የጊዜ ጉዳይ እንጂ ርቀቱ ከአራት ደቂቃ በታች ሊጠናቀቅ እንደሚችል ነው እየተነገረ የሚገኘው። አራት ደቂቃ ከ07 ሰከንድ ከ64 ማይክሮ ሰከንድ በራሷ በፌዝ ኪፒጉን የተያዘ የአንድ ማይል የዓለም ክብረወሰን እንደሆነ ይታወቃል። ይሄንን ሪከርድ ነው እንግዲህ ለማሻሻል አሁንም እየሰራች የምትገኘው። ወደ ሌላኛው ዜናችን አልፈናል። አለማችን ላይ ካሉ ፈጣን ሰዓት ካስመዘገቡ አትሌቶች መካከል ኢትዮጵያውያን ይጠቀሳሉ። እነዚህ የፈጣን ሰዓት ባለቤት የሳተና እግር ባለቤቶች የሆኑት ኢትዮጵያውያን አትሌቶች በሂውጅን ኦሪገን ላይ በቅርብ ቀናት ይጠበቃሉ። ኢትዮጵያውያኑ በተለይ በአስር ሺህ ሜትር ወንዶች አዲስ ታሪክን ያስመዘግባሉ ተብሎ ይጠበቃል። በዚህ ውድድር ላይ በሪሁ አረጋዊ ሪከርድን ወደ ኢትዮጵያ ይመልሳል ተብሎ እየተጠበቀ ነው የሚገኘው። የርቀቱ ምርጥ ሰዓት የተያዘባቸው አትሌቶችን ስንመለከት የሰለሞን ባረጋን ጉዳይ ማንሳት እንችላለን። በሪሁ አረጋዊ 12 ደቂቃ ከ40 ሰከንድ ከ45 ማይክሮ ሰከንድ የገባበት የወርልድ ማለትም በዓለም አቀፍ ደረጃ መሪ የሆነ ሰዓት ገብቷል። ከቅርብ ጊዜ ወዲህ በኢትዮጵያውያን አትሌቶች ዘንድ ብርቱ ተፎካካሪ የሆነው በዓለም ላይም ተጽዕኖ ፈጣሪ አትሌት ወደ መሆን እየተሸጋገረ የሚገኘው ቢኒያም መሀሪ በዚህ ውድድር ላይ ሌላው ፈርጥ ሆኖ ይቀርባል ተብሎ ይጠበቃል። አሁን ላይ የጎዳና ላይ የሩጫ ውድድሮችን እየመረጠ የሚገኘው በሪሁ፣ ሰለሞን ባረጋ እንዲሁም በሪሁ አረጋዊ ብርቱ ተፎካካሪዎች ሆነው የወርቅ ሜዳሊያዎቹን ይወስዳሉ ተብሎ እየተጠበቀ ነው የሚገኘው። ይህ ውድድር መቼ ይደረጋል? ሌሎች አትሌቶችስ እነማን ይሳተፉበታል? የሚለውን የውድድሩ ጊዜ ሲቃረብ ሙሉ መረጃዎችን ከሁሉ ስፖርት እንነግራቸዋለን። አሁን ወደ ውጭ ስፖርት መረጃችን እንለፍ። ሩድ ቫን ስቶሬና ሌስተር ሲቲ ተለያይተዋል። ባለፈው የውድድር ዘመን ከፕሪምየር ሊጉ የወረደው ሌስተር ሲቲ አሰልጣኙን ሩድ ቫን ስቶሮን ከኃላፊነቱ ማሰናበቱ ታውቋል። ከማንቸስተር ዩናይትድ ጊዜያዊ አሰልጣኝነት ሌስተር ሲቲን ተረክቦ ሲያሰለጥን የነበረውና ቡድኑን ከወራጅ ቀጠና ውስጥ ማዳን ያልቻለው ሩድቫን ዛሬ ከክለቡ ጋር የመለያ ቱ ነገር እውን ሆኗል። የ48 ዓመቱ የቀድሞ የማንቸስተር ዩናይትድ ተጫዋች ባለፈው የውድድር ዓመት ሌስተር ሲቲን ከተረከበ በኋላ ካደረጋቸው 27 ጨዋታዎች ማሸነፍ የቻለው አምስቱን ብቻ ነው። ሮድቫን ስተሮይ ከክለቡ ጋር ስኬታማ ጊዜን ማሳለፍ ይፈልግ ነበረ። ለተጫዋቾች ለቡድን አጋሮቹ ለነበረው ጊዜ ሁሉ ምስጋናን አቅርቧል። ባልተ ተጠበቀ ጊዜ ባልታሰበ ሁኔታ ከውድድሩ ውጪ መሆኑም እንዳሳዘነው እየተናገረ ነው የሚገኘው። የሆነው ሆኖ ግን የዚህ የውድድር አመት የክለብ ቆይታውና ተሳትፎ በዚህ መጠናቀቁ ብዙዎችን እያነጋገረ ነው የሚገኘው። የቶኪዮ የዓለም ሻምፒዮና ላይ ትዕግስት አሰፋ እንደምትሳተፍ ጭምጭምጣዎች ከወጡ በኋላ ለኢትዮጵያ አትሌቲክስ ፌዴሬሽን ያቀረበችውን ጥያቄ ተከትሎ ብዙዎች አሁን ትዕግስት አሰፋን መነጋገሪያ እያደረጓት ይገኛሉ። በተለይ በበርሊን ማራቶን ላይ የቀረበላትን ወርቃማ የሚባለውን እድል ገፍታ በዚህ ውድድር ላይ የምትሳተፍ ከሆነ ለሀገሯ የምትውለው ውለታ ከፍ ሊል እንደሚችል እየተናገሩ ነው የሚገኙት። ከዚሁ ከትዕግስት አሰፋ ጉዳይ ጋር በተያያዘ ግን የምንጊዜም ተፎካካሪዋ በፓሪስ ኦሎምፒክ ላይ የወርቅ ሜዳሊያውን የቀማቻት የኔዘርላንዷ ትውልድ ኢትዮጵያዊቷ ሯጭ ሲፈን ሀሰን በዚህ ርቀት ላይ የምትወዳደር ከሆነ ዓለም የምን ጊዜውም ምርጡን የሩጫ ውድድር የሚያይበት ጊዜ እየተቃረበ ስለመሆኑ ቢቢሲን የመሰሉ ዓለም አቀፍ የስፖርት ዘገባ ፔጆች እያስነበቡ ይገኛሉ። ሲፈን ሀሰን ከዓለም ሻምፒዮናው በበለጠ ለኦሎምፒኩ የመዘጋጀቷ ነገር እውን ሊሆን እንደሚችል ደግሞ በሌላኛው ጎን እየተነገረ ነው የሚገኘው። አሁን ጭምጭምቻዎችን እየሰማን ነው የምንገኘው። ሲፈን ሀሰን ምናልባትም በዚህ በዚህኛው በቶኪዮ የዓለም ሻምፒዮና ላይ የመሳተፍ እድል ሊኖራት እንደሚችል እየተነገረ ነው የሚገኘው። ለማንኛውም በዚህ ውድድር ላይ ሲፈን ሀሰን ከትዕግስት አሰፋ ጋር የምትፎካከር ከሆነ ምርጡን የውድድር ጊዜ የመመልከታችን ነገር እውን ይሆናል። ይህንኑ ጉዳይ እኛም እየተከታተልን እንነግራችኋለን። በሌላኛው ጉዳያችን ደግሞ የምንመለከተው በዓለም ክለቦች ዋንጫ የማንቸስተር ሲቲንና የሪያል ማድሪድን ጉዳይ ነው። በምድብ የመጨረሻ ጨዋታ ማንቸስተር ሲቲ ጁቬንትስን አምስት ለሁለት ማሸነፉ ይታወቃል። በዚህ ውድድር ላይ ሌላኛው ምድብ ስምንት ላይ ሪያል ማድሪድ ከሳውዝበርግ ጋር ሶስት ለዜሮ በሆነ ውጤት መለያየታቸው ይታወቃል። አጓጊ የሆነ ውድድር እንደቀጠለ ነው። የክለቦች የአለም ዋንጫ ምንም እንኳን የአለም መገናኛ ብዙሃን ብዙ ትኩረት ባይሰጡትም የክለብ ደጋፊዎች ግን ለሚወዷቸው ተጫዋቾች ሲሉ ይሄንን ውድድር የመመልከት ልምድ አላቸው። እኛም ጉዳዩን በዚህ መንገድ ነገርናችሁ አበቃን ሁሉ ስፖርቶች ነበረን መልካም ቀን ተመኘን።